ስለዝነኛው አርቲስት ያልተሰሙ እውነታዎች። እጅግ ታዋቂና ተወዳጅ የሆነው የሀገራችን አርቲስት ምርጥ ተብለው ከሚጠቀሱ ፊልሞች መካከል ግንባር ቀደሙ ተብሎ ስለሚጠራው በአደባባይ ያልተነገሩለትን እውነታዎችን ያውቃሉ? እንግዲያውስ ይህ ቪዲዮ እስከ መጨረሻ ድረስ በመከታተል የእውነታው ቀማሽ ሆኖ ሀሳቦትን በኮመንት መስጫው ሳጥን ላይ አስቀምጡልን። ላይክ እንዲሁም ሰብስክራይብ ማድረጎንም አይርሱ። ሀገራችን የፊልም ኢንዱስትሪ ውስጥ ትልቅ አስተዋጽኦ ካበረከቱ ምንጊዜም በቀዳሚነት ይጠቀሳል። የወጣትነት አቅሙን እንዲሁም ተሰጥኦውን በመጠቀም በርካቶችን በትወና ብቃቱ እጅን በአፍ ማስያዝ የቻለ ምርጥ የሀገራችን ተዋናይ ነው። ሀገራችን ካፈራቻቸው ድንቅ ተዋናዮች መካከል በግንባር ቀደምትነት የሚጠራው ይህ አርቲስት በሰራባቸው የትወና ስራዎቹ በሙሉ አቅሙን ማንጸባረቅ ችሏል። በዚህም በተለያዩ መድረኮች ላይ በርካታ ሽልማቶችን ተቀብሏል። ተሰጥኦን ከማሳየት ባለፈ ደግሞ ለህብረተሰቡ አዎንታዊ አስተዋጽኦ የሚያበረክቱ በርካታ ፕሮጀክቶች ላይ በመሳተፍም ይታወቃል። በልዩነት በሳልና ምርጭ የሆኑት ስራዎቹ ተወዳጁ አርቲስት ግሩም ኤርሚያስ በጉልህ እንዲታወቅ አድርገውታል። በሙያው የፊልም ተዋናይ ደራሲና ዳይሬክተር ነው። መጋቢት 16 ቀን 1978 አዲስ አበባ ውስጥ የተወለደው ግሩም የኪነ ጥበብ ሙያውን የተቀላቀለው ገና በለጋነቱ ነበር። ውልደትና እድገቱ አዲስ አበባ ተክለ ሃይማኖት ሰፈር አካባቢ ነው። በልጅነቱ አብዛኛውን ጊዜ ስፖርት ያዘወትር ነበር። በጊዜው ከነበሩት የተለያዩ የአክሽን ፊልሞችም 50 ሳንቲም በመክፈል ከቪዲዮ ቤት በማየት ቀንደኛ ደንበኛቸው በመሆንም ይታወቃል። ዛሬ ላለበት ብቃቱም ያኔ በብዙ ሃምሳ ሳንቲሞች ይመለከቱ የነበሩ ፊልሞች ተፅዕኖ እንዳሳደሩበት ይናገራል። ወደ ፊልሙም ከመግባቱ በፊት የተለያዩ ስራዎች ላይ ተሳትፏል፣ ተሰማርቶም ሰርቷል። ግሩም የመጀመሪያ ደረጃ ትምህርቱን በዓለም ማያ የመጀመሪያ ደረጃ ትምህርት ቤት ተከታትሏል። እሱም ኪነ ጥበብ ማዳበር ጀምሮ ጅማሮ በዚህ ነበር። በቀጣይም የሁለተኛ ደረጃ ትምህርቱን በአዲስ ከተማና በአየር ጤና ሁለተኛ ደረጃ ትምህርት ቤት ቀጠለ። እነዚህ ተቋማት በአካዳሚክም ሆነ በኪነ ጥበብ ዘርፍ መሰረት ጣሉለት። ታዲያ በለጋነት የጀመረው የኪነ ጥበብ ሩጫው በዚህ ብቻ አልተገታም ነበር። በዚህም ግሩም የትምህርት ጉዞውን ካጠናቀቀ በኋላ በትወና ጥበብ ተጨማሪ ትምህርት ለመከታተል ኢትዮጵያ ከሚገኘው ሆሊላንድ አርት አካዳሚ ከፍተኛ ዲፕሎማ በማግኘቱ የትወና የስክሪፕት ጽሑፍና የዳይሬክቲንግ ችሎታውን እንዲያዳብር ረድቶታል። የጥበብ ጉዞ በትጋትና በመስጠት የሚሰደር ነው። ግሩም የጥበብ ጉዞ የተከሸነ ተምሳሌት ነው ቢባል ማጋነን አይሆንም። ምክንያቱም ደግሞ ስራዎቹ ጥራታቸው በርካቶችን ማርካት የቻሉ በመሆናቸው ነው። ኢትዮጵያዊ አርቲስት ግሩም ኤርምያስ የተወለደው በኢትዮጵያ እምብርት ውስጥ ነው፣ ኮረብታዎች ከሰማይ ጋር በሚገናኙበት፣ ታሪኮች በእያንዳንዷ ፍሰት ውስጥ በሚነገሩበት አገር። እነርሱም ከታሪክ ስራዎች መሃል አንዱ ለመሆን በልጅነቱ አለምን እንዳለ ብቻ ሳይሆን እንደሚቻለው በቀለም በእንቅስቃሴና በድርጊት ገልጿታል። በእድገቱ አዲስ አበባ ጎዳናዎች ለህይወቱ ጉዞ ተጠቅሞበት አሳይቷል። ግሩም የኢትዮጵያ ፊልም ኢንዱስትሪ መግባቱ በሄርሜላ ባሳየው የመጀመሪያ የትወና ብቃቱ የተገለጠ ነበር። የእሱ አሳማኝ ትርኢት በፍጥረት በተመልካቾች ዘንድ ትኩረትም መሳብ ችሏል። ባለፉት ዓመታትም ከ15 በላይ ፊልሞች ላይ ተጫውቷል። እያንዳንዱ በማኅበራዊ ተጽዕኖ ፈጣሪና ሐሳብን የሚቀሰቀሱ ፕሮጀክቶች ላይ ያለውን ቁርጠኝነት የሚያንጸባርቁ ናቸው። ከትወና ባለፈ ግሩም አድማሱን አስፍቶ ወደ ስክሪፕት ጽሑፍና ዳይሬክተርነት አድጓል። የሱ ዳይሬክቲንግ የመጀመሪያ ስራ ዘ ሾውሜከር ፔጅስ በጥልቅ ስሜታዊ ደረጃ ላይ ካሉ ተመልካቾች ጋር የሚስማሙ ታሪኮችን የመናገር ችሎታውን አሳይቶበታል። ጫማ ሰሪ ለደጥበብ ሥራውን ስራውን ባደረገው ቁርጠኝነት ዙሪያ ተኮረው የፊልሙ ትረካ የግሩም ታሪክ የመተረክ ችሎታና ስለ ሰው ልጅ ሁኔታ ያለውን ግንዛቤ የሚያሳይ ነው። ግሩም ኤርሚያስ በ2005 ዓ ም የኢትዮጵያ ፊልም ሄርሜላ ያቀረበው ትርኢት ለየት ያለ የትወና ብቃቱን እና ከህብረተሰቡ ጭብጦች ጋር ለሚስማሙ ሚናዎች ያለውን ቁርጠኝነት የሚያሳይ ነው። ዮናስ ብርሃነ መዋ ዳይሬክት የተደረገው ሄርሜላ ግሩምን እንደ ወለላ አሰፋ፣ ፍቃዱ ተክለማርያም፣ ብርቱካን በፍቃዱ፣ የገረም ደጀኔ እና ፋንቱማንዶዬ ካሉ ታዋቂ ተዋናዎች ጋር በመሆን እንዴት ጫወትና ብቃቱን እንዲያሳይ ረድቶታል። በዚህ ፊልም ላይ ግሩም በተወሳሰቡ ስሜታዊና ማህበራዊ ውጣ ውረዶች ውስጥ የተጣበቀ ገጸ ባህሪ ሆኖ ተጫውቷል። የእሱ አፈጻጸም ለገጸ ባህሪያቱ ትክክለኛውን ለማምጣት ያለውን ቁርጠኝነት በማንጸባረቅ በውስጣዊ ግጭትና ጽናት በተሞላ ገላጭነት ተለይቶም ይታወቃል። ግሩም የትወና አቀራረብ ባህሪው እሱን የሚፈታተኑና ለታዳሚ ትርጉም ያለው ትረካዎችን በሚያቀርቡ ማራኪ ተጽዕኖ ባላቸው እስክሪፕቶች ላይ ምርጫውን ያደርጋል። በሄርሜላ የሰራው ስራ ይህን አቅሙን በማሳየት ለፊልሙ መወደስ አስተዋጽኦ ለፊልሙ መወደድ አስተዋጽኦ በማድረግና በኢትዮጵያ ፊልም ኢንዱስትሪ ውስጥ ታዋቂ ተዋናይ ለመሆን ደረጃውን ከፍ እንዲያደርግ አድርጎታል። ሌላኛው ተወዳጅ ስራው ስርየት ነው። ስርየት የወንጀል ትሪለር ነው። በስርየት ግሩም መስፍን ሆኖ ተጫውቷል። ቆራጥና በስነ ምግባር የታነጸ ግለሰብ፣ ጋጋ የሚባል የተበላሸ ገዳይ ማንነትን ለማወቅ ጥረት የሚያደርግ በመሆን ሰርቷል። የአቶ መስፍን ጉዞ ፍትህን ፍላጋ ብቻ ሳይሆን ከበቀል ከቤዛነትና ካለፉት ድርጊቶች አስከፊ መዘዝ ጋር የተቆራኘ የግል ሐሳብ ነው። ለሌሎች ወይም ለቤተሰቦች አሳዛኝ ታሪክ ፍትህን የሚሻሳው ሆኖ እናገኘዋለን። በይድነቃቸው ሹመቴ ዳይሬክት የተደረገው ስርየት በኢትዮጵያ የፊልም ኢንዱስትሪ በተለይም በሆረር ዘውግ ውስጥ ትልቅ ሚና ተጫውቷል ግሩም መስፍንን ሆኖ በሰራበት በዚህ ስራ ለፊልሙ አድናቆት ከፍተኛ አስተዋጽኦ ያበረከተ ሲሆን በሁለተኛው የኢትዮጵያ ዓለም አቀፍ ፊልም ፌስቲቫል የምርጥ ፊቸር ፊልም ተሸላሚም ሆኗል። ግሩም ሲነሳ የማይታለፈው ሌላኛው ስራው በሐዘን የሚሞላ ላምባ የተሰኘው ፊልም ነው። ልክ እንደ ርሱ የሚያስነባው ይህ ፊልም ግሩም ልክ እንደ ሌሎች ስራዎች ሁሉ ድንቅ ብቃትን ያሳየበት ነው። በላምባ ውስጥ ግሩም ተጋላጭነትና ጥንካሬን የመሸከም አቅሙን በማሳየት ስር የሰደደ የእህቱን የኩላሊት ህመም ጋር አብሮ የሚታገል ሰው ያሳያል። በዚህም ፊልም ላይ በተለይም የእሱ አፈጻጸም ለሕይወት አስጊ የሆነ በሽታን የሚጋፈጠውን ገጸ ባህሪ ስሜታዊ ውዥንብርን ይይዛል። ይህም የመቋቋምና የቤተሰብን ቁርጠኝነትን ገጽታዎችን የሚያጎላ ሆኖ ይስተዋላል። ፊልሙ የሕክምና ተግዳሮቶችን በተጨባጭ የሚያሳይ ይህም የሰውን ልጅ ጽናት ልብ የሚነካ ዳሰስ አድርጎታል። በዚህ ሳያበቃ ግሩም በቅርብ ጊዜ ስራዎቹ ተወዳጅነትን አስቀጥሏል። እንደ ኤሮፓውያን አቆጣጠር በ2023 ኢትዮጵያዊ ትሪለር የሱፍ አበባ በቅርቡ ያሳየው ቲያትር ሁለገብነቱና ውስብስብ ገጸ ባህሪያትን ለማሳየት ያለውን ቁርጠኝነት የበለጠ ያጎላል። በእስክንድር ተፈራ ዳይረክት የተደረገው ፊልሙ የሙስና እና የማጭበርበር የሰው ልጅ የህይወት ዋጋ እንዲያመሰቃቅል አጉልቶ ያሳያል። በፊልሙ ላይ መስከረም አበራ፣ መርሻ ጌታሁን፣ ሞገስ ወልድ ዮሐንስ፣ አብዮት ኃይሉ፣ ነብዩ ኤርሚያስ እና አበባ መንግስቱን ጨምሮ የተዋጣላቸው ተዋንያን ተሳትፈውበታል። እንደ አውሮፓውያን አቆጣጠር በ2023 የተለቀቀው የሱፍ አበባ አስደናቂ ታሪክና ጠንካራ ፈጻጸሙ ትኩረትን ስቧል። በዚህም የግሩም ኤርሚያስ ምስል ደግሞ ጎልቶ የሚታይ አካል ሆኗል። ተወዳጁ አርቲስት ግሩም ኤርሚያስ ለዳሰሳ ከጠቀስናቸው ስራዎቹ ባሻገር በሌሎች በርካታ ስራዎቹ ይታወቃል እንደ ሞሪያም መንደር፣ አባይ ወይስ ቬጋስ፣ ትስስር፣ ትዝታ፣ አማላዩ፣ ይሉኝታ፣ ጽኑ ቃል፣ በጭስ ተደብቄ፣ ባጣቆዩኝ፣ ላምባ 79፣ ተፈጣሪ፣ ውሃና ወርቅ ያሉት ሥራዎቹ ብቃቱን በይበልጥ አውልተውለታል። ግሩም ኤርሚያስ አርቲስት ብቻ አይደለም፣ የኢትዮጵያን ጥበብ በብሩሽና በቀለም የሚማርክ ታሪክ ሰሪ ነው። ስራው ባህልን ይጠብቃል። ውይይትን ያስነሳል፣ ትውልድን ይቀርጻል። በየትኛው መስመርና ቀለም ግሩም ኤርሚያስ የቁም ስዕሎችን ብቻ ሳይሆን የሀገርን እምቅ ኃይል ያስተጋባል። የእርሱ ሸራ የወግ የስሜትና የጽናት መስታወት ነው። በታሪክ ጥላ ጀምሮ እስከ አገላለጽ ድምቀት ድረስ ግሩም ኤርሚያስ ስሙን በኢትዮጵያ የኪነ ጥበብ እምብርት ውስጥ ቀርጿል። ጉዞ የመፈጠር ብቻ ሳይሆን የመነቃቃት ነው። ልክ እንደሱ ሁሉ በሥነ ጥበብ ለማለም ለሚደፍሩ ሰዎች ትሩፋቱ ብሩህ ጎዳና ነው። ነገር ግን መሰጠትና ችሎታን የሚጠይቅ እርሶስ ምን ይሳስባሉ? ሐሳቡን በኮሜንት ያስቀምጡ። ግሩም ኤርምያስን ሲያስቡ! የትኛው ፊልም ቶሎ አይኖት ላይ ይመጣል? በኮሜንት ያስጨዋገሩ።